ሰላም ሰላም፣ እንዴት ናችሁ? ወደ ቻናላችን ቤተሰቦች፣ በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ እንግዲህ በተለየ ርዕስ ይዤላችሁ መጥቻለሁ። ከዚህ በፊት በነበረን ቆይታ እንግዲህ ቃላትን ስንመሰረት ነበር። እንግዲህ ከቃላት መሰረት ባሻገር ደግሞ አረፍተ ነገሮችን ዛሬ መስራት እንጀምራለን ማለት ነው። ወላይም እንደምንለው ይህንን ቪዲዮ ላይክ በማድረግ ጀምሩ፣ እንዲሁም ለቻናላችን ሲሆናችሁ ሰብስክራይብ አድርጉ። ይህንን ቪዲዮ የሚጠቅማላችሁ ለምታስቡት ሰው ሼር አርጉላችሁ ማለት ነው። በተጨማሪም በኦንላይን በልዩ ገዛ መማር ለምፈልጉ ከታች በማስቀምጥላችሁ ስርቅ እየገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ አናግሩ ማለት ነው። እንዲሁም ይህንን ቪዲዮ አይታችሁ የጻፋታችሁ ትመሳደር በምፈልጉ ዩቲብ ላይ የቴሌግራም ሊንክ አለ። ከዛ ጋር እየገባችሁ እየገባችሁ ማሳየት ትችላላችሁ ማለት ነው። ይህንን ቪዲዮ እስከመጨረሻው መከታተል እንዳትረሱ ብራቸውን ቆዩ። እሺ ዛሬ እንግዲህ በሶስት መስመር ላይ ቃላት አሉ ማለት ነው። እነዚህ ቃላት አሉ። እነዚህን ቃላት በመጠቀም እንግዲህ እንዴት ነው አረፍተ ነገር መስረት ምን ይችላል ሚለውን እና ያለ ማለት ነው። በኋላነት እንግዲህ አረፍተ ነገር ምን ነው አንድን ሐሳብ በተሟላ መልኩ ምን እናስተላልፈት ነው ማለት ነው። እንግዲህ ቃላትን ሀረጋትን ስናይ ቆይተናል። ዛሬ ደግሞ እንዴት ነው የተሟላ ሐሳብ ማስተላለፍ የምንችለው የሚለውን አብረን እናያለን ማለት ነው። መጀመሪያ በሁሉ የሚያሉትን ቃላት እናነባቸው እና ከዛ እንዴት ነው አረፍተ ነገር የሚዋቀረው የሚለውን አብረን እናያለን ማለት ነው። የመጀመሪው እዚህ ጋር ያለው ቃል አበበ፣ ራህመት፣ ትንሽ፣ ኪያ፣ ጥቁር፣ ናሆም

ገዛ በላ አለኝ ገዛች ነው ጋገረች የሚሉ ቃላት አሉ ማለት ነው። ስለዚህ አሁን ከሶስቱም ቃላት በመጣመር ማለት ነው አንድ አረፍተ ነገር እንመሰርታለን ማለት ነው። እንግዲህ አረፍተ ነገር የምንለው ከሌሎች የሚለየው ነገር ምንድነው? የተሟላ ሐሳብ ማስተላለፍ መቻሉ ነው። ስለዚህ እዚህ ጋር ያሉት አረፍተ ነገሮች ማለት ነው። እያንዳንዱ ከቀላልፈው ለአንድ ሰው የተሟላና ሙሉ መልእክትን ያስተላልፋሉ ማለት ነው። ስለዚህ አብረን እናያለን፣ ከዚህ ጋር ያሉ ቃላትን። ለምሳሌ የመጀመሪያው እዚህ ጋር ያለው ቃል አበበ በሶ በላ የሚለው እንዴት እናገኛለን ስንል፣ ከዚህ ጋር አበበ የሚል ቃል አለ። ከዛ እዚህ ጋር በሶ ይላል። ከዛ እዚህ ጋር በላ ይላል። ስለዚህ ከዚህ ወደዚህ እንመጣለን፣ ከዛ ወደዚህ እንመጣለን ማለት። ስለዚህ አንድ ላይ ማድረግ ይሄን ቃል እናገኛለን ማለት አበበ በሶ በላ። አበበ በሶ በላ ካለ በኋላ መጨረሻ ላይ እችን ነጥብ እንጠቀማለን። እችን ነጥብ ምንድነው ጥቅሟ? አረፍተ ነገር መቋጨቱን ያሳየናል ማለት ነው። አንድ ሀረግ ወይም ቃል አረፍተ ነገር መሆኑ የሚታወቁ የምንችሆን ነው መጨረሻ ላይ በምትቀምጠው አረነ ነው ማለት ነው። ስለዚህ በዚህም ሞቅ እንችላለን ማለት ነው። በዚህ አበበ በሶ በላ ብለን እንሳለን ማለት ነው። እሺ ቀጣይ ደግሞ ምንድን እንሳለን? እንግዲህ ከዚህ ጋር ራህመት የሚላል ከመጀመሪያው እዚህ ጋር ራህመት ራህመት ከዛ እንጀራ የሚለውን በመውሰድ እዚህ ጋ እንጀራ ለመጨረሻ ላይ ደሞ ጋገረች የሚላለ ጋገረች። ስለዚህ ራህመት ራህመት እንጀራ እንጀራ ጋገረች ጋገረች። ስለዚህ ራህመት እንጀራ ጋገረች ሚል ቃል ነው። ስለዚህ ማለት እንዴት እናገናኛቸዋለን? ከዚህ ወርተሽ እንመጣለን። ከዛ ሄኖ ወርተሽ እንመጣለን። ራህመት እንጀራ ጋገረች ብለን አንድ ራህመት የተባለች አንድ ሴት እንጀራ እንደጋገረች እናደርጋለን ማለት ነው። ቀጣይ የምንገባው ወደ ሶስተኛው ነው። ጥቁር ሚል እዚህ አንድ ቃል አለ ከዛ ጫማ የሚለውን አንድ ቃው ስለን መጨረሻ ደግሞ ምድብ እንደሚያገዛ እንላለማለት። ስለዚህ እዚህ ጋ ተነስን ጥቁር ጫማ ገዛ እንል ጥቁር ጥቁር ጫማ ጫማ ገዛ ገዛ ጥቁር ጫማ ገዛ ጥቁር ጫማ ገዛ ብለን ትንጽፍ እዚ ጋር ጥቁር ምትልቃላለች ከዚህ ጋር ከሁለተኛው መስመር ጫማን ከሶስተኛው መስመር ደግሞ ገዛ የሚለውን ቀርብ ስለን አንድ ላይ የማጣመር ጥቁር ጫማ ገዛ እንላለን ማለት ነው። ከዛ ቀጣይ ምንትምለው ደግሞ ከመጀመሪያው መስመር ኪያ ምትላለች እዚ ጋር ኪያ፣ ከዛ ከሁለተኛው መስመር ደግሞ መጽሐፍ ምትልቃላለች መጽሐፍ ሶስተኛ መስመር ደግሞ ገዛች የምትል ቃል አለች። ከዚህ ጋር ምትን ገዛች ላይ ሶስቱን አንድ ላይ በማጣመር ኪያ መጽሐፍ ገዛች። ከመጀመሪያው መስመር ኪያን ወሰድነ፣ ከሁለተኛ መስመር መጽሐፍን፣ ከሶስተኛ ደግሞ ገዛች የሚለውን ቃል ወስደን አንድ ላይ በማጣመር ማር ምን የሚል ቃል እናገኛለን ማለት ነው። ኪያ መጽሐፍ ገዛች ሚል ቃልን እናገኛለን። ኪያ መጽሐፍ ኪያ መጽሐፍ ገዛች፣ ኪያ መጽሐፍ ገዛች፣ ኪያ መጽሐፍ ገዛች ሚል ቃልን መሳሩት አለን ማለት ነው። ቃላት እንግዲህ እንዳለው አረፍተ ነገሮችን መሰረቱት ቃላት አንድ ላይ ሆነው ትርጉም ያለው ነገርችና ከዚህ በፊት እንነገርጓቸው ፊደል ስንል ደግሞ ቃላት ስንል ደግሞ ፊደላት አንድ ላይ ሆኖ ትርጉም ያለው ነገር። ይሄ አረፍተ ነገር ምሎ ቅድም እንደነገርኳችሁም ሙሉ መልእክት ማስተላለፍ የሚችል ሲሆን አረፍተ ነገር እንለዋለን ማለት ነው። ስለዚህ ይህም ያስተላልፋለን። ኪያ የምትባል አንዲት ልጅ የሆነ መጽሐፍ እንደገዛች ምን ማድረግ እንችላለን ማወቅ እንችላለን ማለት ነው። ቀጣይ ምናየው ደግሞ ውቢት፣ ውቢት የሚለው አንድ ቀን ወስዳለን ከዛ ቆንጆ ቆንጆ ሚል ቃል እንወስዳለን። ከዛ እዚህ ከመጀመሪያው ጋር እናት እናት የሚለውን እንወስድና እንግዲህ ከዚህ ወደዚህ ከዛ ወደዚህ በመምጣት እናገናኛቸዋለን ማለት ነው። ስለዚህ ምን ሚል ቃል እናገኛለን? ውቢት ውቢት ቆንጆ ቆንጆ ናት ናት ውቢት ቆንጆ ናት ውቢት ቆንጆ ናት የሚል አንድ አረፍተ ነገር እናገኛለን። ውቢት የምትባል አንዲት ቆንጆ እንዳለች ማወቅ እንችላለን ማለት ነው። ቀጣይ እዚ ጋር ናሆም ናሆም የሚል ቀላለ እዛ ወይ ሸታም ከሁለተኛ መስመር ደግሞ ውሸታም ከዛ ሶስተኛ መስመር ደግሞ ነው ብለውን በማጣመር አንድ ላይ ሶስቱን በማጣመር ማለት ነው። እዚህ ጋ ናሆም ናሆም ውሸታም ውሸታም ነው ነው ናሆም ውሸታም ነው። ናሆም ውሸታም ነው። ናሆም የሚባለው ሰው ውሸታም እንደሆነ በዚህ አረፍተ ነገር ለማስተላለፍ የሚፈልገው መልእክት ነው ማለት ነው። ወደ መጨረሻው ስንገባ እዚህ ጋ ትንሽ ሚላል የመጨረሻ የቀረን ቃል ይሄ ነው ትንሽ። ከሁለተኛውም ደግሞ የቀረን ቃል ድመት ሚላል ድመት። ከዛ ሶስተኛው መስመር የቀረን ቃል አለኝ አለኝ። ስለዚህ ከዚህ ጋር ትንሽ ከሁለተኛ መስመር ድመት፣ ሶስተኛ መስመር ደግሞ አለኝ የምትል ቃል አለች። ሶስቱን አንድ ላይ በማጣመር ማለት ነው ኦራላቸውን ለጠበቁ ሳንትን ሳንል እዚህ መተን ትንሽ ትንሽ ድመት ድመት አለኝ አለኝ። ስለዚህ ትንሽ ድመት አለኝ፣ ትንሽ ድመት አለኝ። በአካል ያነሰች ትንሽ ድመት አለኝ እንደማለት ነው። ስለዚህ ዛሬ እስኪ ያየናቸው እነዚህን ጠቅላላ ማለት ነው ከመጀመሪያው ጀምረን አብረን እናነባቸዋለን ሁላችንም። አበበ በሶ በላ። አበበ በሶ በላ። ራህመት እንጀራ ጋገረች። ራህመት እንጀራ ተጋገረች። ጥቁር ጫማ ገዛ። ጥቁር ጫማ ገዛ። ኪያ መጽሐፍ ገዛች። ኪያ መጽሐፍ ገዛች። ውቢት ቆንጆ ናት። ውቢት ቆንጆ ናት። አራተኛ ናሆም ውሸታም ነው። ናሆም ውሸታም ነው። ትንሽ ድመት አለኝ። ትንሽ ድመት አለኝ። ብለን እንግዲህ ሚሉትን አረፍተ ነገሮችን እናገኛለን ማለት ነው። ዛሬ እንግዲህ በተወሰኑ ቃላት የተወሰኑ አረፍተ ነገሮችን ማለት ነው ወደ ሰባት የሚሆኑ አረፍተ ነገሮችን ለማየት ይችላል ማለት ነው። ይሄ የመጀመሪያው ክፍል ነው እንግዲህ ሁለተኛው ክፍል እንዲሰራላችሁ የሚፈልጉ ሀሳብ አስሴታችሁን ኮሚኒቴ የተሰውቁኛላችሁ ማለት ነው። በተጨማሪም በኦንላይን በልዩ ገጽ መማር ለሚፈልጉ ከታች የማስቀምጠላችሁ ስክ ይኖራል። በስልክ በኢሞ በቴሌግራም እንዲሁም በዋሳፕ እየገባቸውን ነገሩ ማለት ነው። ይህንን ቪዲዮ ይጠቅማል ብላችሁ ለምታስቡ ሰው ሸር ማድረጋችሁን አትርሱ። በቀጣይ እንግዲህ በሌላ ቪዲዮ እስክንገናኝ ሰናይ ቆይታ።